የራስህን ካልቸር የራስህን ስልጣን የራስህን ቋንቋ ይዘው የነበርከውን ነገር ሊነጥቅህ የነበረን አካል እንዳትነጠቅ ፕሪዘርቭ አደረገው። ጋራንቲ ሰጠህ። ድንነትህን ዋስትናን ሰጠ። ያንን ደግሞ አዳብረው አለ። ስታዳብረው ደግሞ ከሌሎች ብሄር ብሄረሰቦች ጋር ተዋህደህ ተከባብረህ መሆን አለበት አለ። ስለ ሁሉም ብሄረሰብ መናገሻ መሻለኪያ ምናምን የሚባል ሀገር ስም የለም። ቲፒካል በሁሌተኛ ጠስማለህ ራሱን አስከብሮ የኖረ ነው። ስለሱ አያገባኝም። ገብቷል። ስለዚህ ቲፒኤልኤፍ እርዳታም አያስፈልገንም። እኛ እኛ ኢትዮጵያ እንደ ሀገር በህግ ተቀመጠ እንጂ አሁን አይደለም። አሁን ይ ቲፒኤልኤፍ አያገባኝ የሚባል ነገር የኢህአዴግን ትሩፋት ስልቅጥ አድርገህ እየበላህ ምንም ትሩፋት ደቡብነትህን ፕራውድ ሆነህ እኮ የራስን ስለወላይታነትህን ስለ ጋሞነትህን ስለ ሲዳማነትህን ፕራውድሊ የምታወራው እኮ ያን ህገ መንግስት ጋራንቲ ስላደረገ ነው። አይደለም የዘረብህ ምን አለ መሰለህ፣ አንዳንዴ ይሄ ዝም ብሎ በዳር የምንቀን እንደሆነ የምን የምን ቆነች ተብሎ ተብሎ እሱ ማስጨፈር ከሆነ የብሔር ብሔረሰቦች እሱ ናቲንግ፣ እሱ ውሸት ነው። ብሄር ብሔረሰቦች አደባባይ ለፍቱ ማስጨፈር አለም ይኸውልህ ብሄሮች ብሄር ብሄረሰቦች በራሳቸው ቋንቋ ይተዳደራሉ፣ በራሳቸው ዜጋ ይመራሉ። አይደለም እንዴ? አይ የራሳቸው ቋንቋ የራሳቸው ካልቸር፣ ለምሳሌ ኧረ በጌታ አርባ ምንጭ ዩኒቨርሲቲ ነው የጨረስኩት። ወላይታን ጠንቅቄ አውቀዋለሁ፣ አርባ ምንጭን ጠንቅቄ አውቀዋለሁ። ምንድን እምታወራው? ይኸውልህ ሐዋሳን ጠንቅቄ አውቀዋለሁ። የኦሮሚያ ክልል ፕሬዝዳንት በነበሩ ሰለሞን ጢሞ የሚባል ሰው ከስሩ ነበረ፣ የትግራይ ተወላጅ። ይሄ ነው በራሳቸው ማስተዳደር? ኦሮሚያ የሚያስተዳደር ሰው ጠፍቶ ነው በሂደቱ ላይ ስህተት ሊሆን አመራር እኮ ትግራዋይም ቢሆን ለማህበረሰቡ እና ታማኝ ካልሆነ ሞጊል ገረ አይ፣ ምን ቢሆን ከደቡብ በላይ ደቡብ በላይ ልሁን የሚል አሽቃባጭ ተላላኪ ይበለፍ እኮ አይሳሳተም እያልኩህ አይደለም። እንደ ፓርቲ ሳሳተም እንደ አመራር ሳሳተም ነው ነው ኢንት ነው ይወለ ቋቋለ አመራሩን ነው አመራሩን እናስወገድከው። ጥሩ አድርጋል። እኔ እኮ አልተቀየምኩም። እሱ ጋር ጥያቄ የለብኝም እኮ ስርዓቱ መለስ የሰራውን ስርዓት ስትራክቸር ግን ስቲል እንድም ይጠቅምክበት ነው የተቀየረ ነገር የለም። ህገመንግስቱን አልቀየርክም። የዞን አመራሩን አልቀየርክም። ሲስተሙን አልቀየርክም። ምንም የተቀየረ ነገር የለም። አንድ የተጨመረው ምንድን ነው? ደቡብ ውስጥ የሆኑ ክልሎች አንድ ሁለት ሶስት ክልሎች እንኳን የህገ መንግስት መቀየር አይደለም የእድር መተዳደሪያ ደንብ ለመቀየር እኮ ህዝቡ የእድሩ ባለቤቶች አባሎች መዋየት አለባቸው። እንኳንስ ህገ መንግስት እነማን ከለከላቸው? ሰባት ዓመት ሆኗቸው መንግስት ከተቀየረ አይደል? እንደ ምን ከለክላቸው? የፒኤልኤፍ 83 ወደ ስልጣን ሲወጣ እኮ እስከ 92 አልተረጋጋም ነበር። ምንድን ነው አዲስ ነገር የለም። የደርግ መንግስት 84 ህገ መንግስት አርቆ 87 ነው ያጸደቁት። ምን ወዲያው ነው ያቀየሩት? አይ የሁለት ቦታ ተከፍሎ ነበር። የተረጋጋ መንግስት እኮ ነው የሰጠው። አብይ አህመድ ከራሱ ከያደግ የወጣ የሆሪ ሊቀመንበር ሆኖ የተመረጠ በሽግር መንግስት የሁሉም ኢትዮጵያዊ ድጋፍ የነበረው እኔ ምን ምን ሙሉ ለሙሉ የሚጠቀም መንግስት የሰረቀ ሌባ እቃ ሲያፋልግ ነው ይመስላል። ደጋፊዎች እቃ ሰርቃችሁ እንደማፋል ያለ ምሳሌ ሰላም እንዳይኖር ታደርጋላችሁ። ይሄ መንግስት ሰላም ይነሱና ከዛ ይሄ መንግስት እኮ ሰላም አይፈልግም ይላሉ። በጣም በሚያስቅ ሁኔታ የሚገርም ነገር አይታል ሌባ እቃ ሰርቆ ልክ እንደ ማፋለግ የምቆጥረው የእኛ ሀገር ፖለቲካ። ለምን መከላከያ ከአማራ ክልል ነቅሎ ያወጣ ይላሉ። ምን ማለት ነው? ለምን ከእንትእኛ ይወጣ ይው ምግል አሁን ማለት የሆነ ሀሳብ ስታጣ ወደ ተረታ ተረት እያመራህ ነው። ይወጣል አለ አሁን የደቡብ ተወላጅ የሆነ እኔ አንደርማይን አድርጌ አላቅም። የደቡብ ህዝብን በጣም ወደዋለሁ፣ አከብረዋለሁ። በባህሉ፣ በቋንቋው፣ በካልቸሩ በሁሉም ነገር የምኮራበት ህዝብ ነው። ለመናገር አንተ እኮ ኢትዮጵያውያን አደላችሁም። አንተ እኮ ግን አልክ፣ ኢትዮጵያውያን አደላችሁም እኮ አልክ። አንተ እኮ እንዴት? አዎ አልከኝ። የባንዲራ ስር ቁማርተኞች አሉ እሺን አረንጓዴ ብጫ ቀይ ባንዲራ ይዙ እና እኔ ኢትዮጵያዊ ነኝ ይለኛል ብዙ አይነት አመለካከት ያለው ኤሊት ነው ያለው ኤሊት ብዙ አዲስ አበባ የጋራችን ይላል በኋላ ሲመጣ ለምን ህጋለን ህገ መንግስት አለና ስርዓት አለን አለ። አሁን ኢትዮጵያ ውስጥ የተቀየረ ህገ መንግስት የለም። የተቀየረ ህገ መንግስት ከሌለ ኦኬ አሁን ችግሮቻችን ከህልውናችን በታች ነው። ከዜጋችን በታች ነው። አሁን ላይ የምንዋጋው የምንጨፋጨፋ ያለው ነገሮችን እንደ ኢትዮጵያውያን መፍትሄ እስከምናገኝ ድረስ እስኪ የመጣንበት ሀያ ሰባት ዓመታት ል ሰላማችን አስጠብቆና ፕሮፐርቲ በማህበረሰቡ ላይ የየራሱ ሰላሙ የሰላም አሉታ የለውም። ባይ ዘ ወይ እየተሳሳት ካልሆነ በስተቀር የሰላም አሉታ የለውም። ሰለሞን ጢሞ የኦሮሚያ ሰው ቁጭ ካለ እኔ ሰለሞን ጢሞን የሆነው ሰለሞን ጢሞ መቼ ነው? የት ነው? በጁኔዲሳት ምክትል ይሁን ጆሮ ጠቢውን ለመለስ ሪፖርት የሚያቀርብ ሰው ነው። በየክልሉ ጋምቤላ፣ ቤኒሻንጉል በየቀበሌው አንዳንድ ፒፍ ሰዎች ነበር። ኢትዮጵያ ውስጥ ስርአቱም እንደዛ ያደርጋል። ኢትዮጵያ ሰዎች ብቻ ሳይሆን ስርአቱ የሆነ የሆነ ቦታ ላይ የራሳቸው እስካሁን ድረስ የኦሮሚያ ብልጽግና ዶሚኔት ያደርጋል። የትኛው ኦሮሞ ነው አማራ ክልል ሄዶ ያዘው? ልክ እንደ ሰለሞን ጢሞ የትኛው ኦሮሞ ነው ደቡብ ክልል ሄዶ ያዘዘው? የትኛው ኦሮሞ ነው መቀሌ ሄዶ ይሄን አርግ ይሄን አርግ? ከዛ አይበቃም እ እኔ ኦሮሞ ብልጽግና የበላይነት አለው። መለስ ጠቅላይ ሚኒስተር እንኳን ሆኖ ያልበቃውን ስልጣን መለስ ጠቅላይ ሚኒስተሩ አብይ ከተላላኪነትና ከጆሮ ጠቢነት አንጻር ስናየው አብይ ራውስ ያመነው የሻቢያ ጆሮ ጠቢ ነበርኩ ብሏል። የአሜሪካ ጆሮ ጠቢ ነበርኩ ብሏል። ጆሮ ራውስ ያለውን እንዳትከራከር ሰው ከአብይ በላይ ጆሮ ጠቢ የለም። አንደኛ እኔ አዲስ አበባ እንደት ናት? ሲባል አንተ ናዝሬት

ከወረዱበት ተመልሶ ስልጣን ሊወጣ የለም። ምናልባት አንድ ሰው ናናግልዳ ሰማኛሱ መጨረሻ ሞቷል። ቦጊልዳ ንገርሃ መንግስታቶች አንተ እኮ የሰራዊት አባል ነው። አንድ ስርዓት በድህንነት አድርጎ በፖሊስ አድርጎ በሰራዊት አድርጎ በፖለቲካ ሽሞኛ አድርጎ ለስርዓቱ ታማኝ የሆኑ ሰዎችን ወደፊት እንደሚያመጣ ጠፍተው አይደለም። የሆነ ሰው ጀነራል ሲደረግ የሰራዊቱን አቅም ብቃት ስላለው ብቻ ሳይሆን ለመንግስትነቱ ታማኝነቱ ሳይተውን ጆናል የፖለቲካ ሹመት ጀነራል ማድረግ ታውቃለህ። ስለዚህ ይሄን ነገር ጠንቅቀህ እያወቅህ የሆነ ቦታ ላይ ጆሮ ጠቢ ያደረገ፣ የሆነ ቦታ ላይ ተላላኪ ያደርገ ብትለኝ ውሃ አይቋጠርም። ኦኬ። ለዛ ነው መንግስት የሆነው እንደዛ እንዲሆን ነው። ስርአቱን ለማስጠበቅ ፓወሩን ለኮንትሮል ለማድረግ እንደዚህ አይነት ነገሮችን እያደረገ ላያደረግ ማለ የትኛውም ቦታ ላይ የሚደረግ ነገር ነው ደሞ እንኳን አንድ ሀገር ውስጥና ከሀገር ተሻግረህ ሌላ አገር አሊያንስ ይሆናል ተብሎ የሚታመን መንግስት ነው፣ ወደፊት የሚመጣ ገና ወደ ብልጽግና የሚባል አብይ ወደ ስልጣን ገና ሲመጣ ኢህአዴግን አፍርሶ ብልጽግናን ነው የሚሰረተው። ብልጽግናን ከመሰረተ በኋላ ኢህአዴግን አፍርሶ ብልጽግናን ነው የሚሰረተው። አብይ ገና ሲጀምር በመለስ ሰዓት የሚታሰበ ነገር ነው። ቆይ ቆይ ቆይ ቆይ ቆይ፣ ውህደት ሌላ ብልጽግናነት ሌላ ነው። ውህደት ነበር ሲታሰብ የነበረው በኢህአደግ ጊዜ። እነዚህ አራት አምስት ድርጅቶች እህት ተብለው ማን አጋር ተብለው ተነጥለው ስለነበረ እህት ተብለው በአራቶቹ ይተዳደሩ ስለነበረ ያንን ለማስቀረት ውህደት፣ አገራዊ ውህደት ያለውን ጠንካራ ፓርቲ የሚባል ነገር ነበር። እሱ ላይ ግን አተገባብሩ ስለከበዳቸውና ስለፈሩት ስለፈሩት ተውት። ኢህአደግ እኮ ሙሉ ነበር እያልን አይደለም እንከኖች ነበሩ፣ ስለቶች ነበሩት እኮ እያልን ያለን ግን አትሊስት ምንድን ነው እያልን ያለ ነው። ስርዓቱ የፈለገው ችግር ቢኖረው አትሊስት